ሱረቱ ዐበሰ፣ ሱረቱ ዐበሰ። ዐበሰ ማለት አጨፈገገ ማለት ነው፣ ፊቱን አኮማተረ። ሱረቱ ዐበሰ የመጀመሪያው ሰበበ ኑዙል አለው። ዐበሰ ወተወላ አን ጃአሁል አዕማ። ያ ምንድን ነው? የመካ ሙሽሪኮች ወደ ነቢ ሰለላሁ ዐለይሂ ወሰለም መልእክትን ይልካሉ። ካንተ መስማትን እንፈልጋለን፣ ግን የምንሰማው የእኛ የኛ ክብር በተጠበቀበት መልኩ ነው። እኛ ካንተ ልንሰማ በምንጣድበት ጊዜ ድሆች፣ ደረጃቸው ዝቅ ያለ ነኝ ልቃሚዎች ነው የሚሏቸው። አለባበሳቸው የማያምር፣ ሰውነታቸው ጎስቋላ የሆነ እነሱ እኛ ባለንበት ሸንጎ ጉባኤ በቦታው ተገኝተው የኛን ክብር ማጉደፍ የለባቸውምና ማንም ምስኪን እዛ አካባቢ ዝር እንዳይል ካደረግ ቁጭ ብለን ከአንተ ጋር ልንነጋገር ፈቃደኛ ነን የሚልን ነገር ላኩ። ከዛ በኋላ ነቢ ስ ላ ሰለም የእነሱን እስልምና ስለከጀሉ እንዲሁ ለባልደረቦቻቸው ነገሩ። ነገሩ ያሳዝናል። ሰው ከሰለመ ከተረዳ በርግጥ ይተናነሳል። ያን ጊዜ አሁን ይሄን ነገር ያልሰማ የሆነ አንድ ሰው ከምስኪኖች የሚቆጠር አብዱላህ ኢብኑ ኡም መክቱሚን የተባለ አይነ ስውር ነው። እሱ ይህን አልሰማም። ነቢ ሰለላሁ ዐለይሂ ወሰለም ከሙሽሪኮቹ ጋር ከመካ መሳፍንት መኳንንት ጋ ውይይት እያደረጉ መጣ። በመጣበት ጊዜ ያ ረሱል አላህ አልምኒ ሚማ አለመከ አላህ አንተ አላህ መልእክተኛ ሆይ አላህ ካሳወቆት ነገር አሳውቆኝ ብሎ ሲላቸው እነኛ የቁረይሽ መሳፍንት ያስቀመጡት ቅድመ ሁኔታ ስለተበላሸባቸው እሳቸው ጠሉት የሱን መምጣትና ማናገር ያኔ ፊታቸውን አኮማተሩ፣ አጨፈገጉ ፊታቸውንም ከሱ አዞሩ። እሱ ግን ይሄን ሊያይ ሊመለከት አልቻለም፤ አይነስውር ነው። ረቡልዓለሚን፣ የዓለማቱ ጌታ አላሁ ጀለ ወተዓላ ሚን ፈውቅ ሰብዔ ሰማዋት ይሄን ያያል እና ይሄ ተገቢ አይደለም። ማን ስለሆኑ ነው እነሱ አለ ተቆጣ። ሁለተኛ የእነሱን ፍላጎት እንዳታሟላ ነኝን ምስኪኖች ካንተ ዘንድ እንዳታርቅ እንዳታባር በማለት አላህ ተቆጣቸው፣ መከራቸው ከዛን ነብይ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ አብዱላህ እብን ኡሚ መክቱሚን እሱን ባዩ ጊዜ በሰበቡ የተመከርኩበት ብለው ውዴታቸው ጨመረ። ተራ ሰው ቢሆን ምን ነው የሚባለው? አስጠቆርተኝ ነው ይባላል። እህ እንዲህ ይባላል እና አላህ ዐበሰ ወተወላ አለ። ዐበሰ ፊቱን አጨፈገገ፣ ወተወላ ፊቱንም አዞረ። አን ጃአሁል አዕማ ዓይነ ስውሩ ወደሱ በመምጣቱ ወማ ዩድሪከ፣ ሙሐመድ ሆይ ምን አሳወቀህ? ለዓለሁ የዘካ እሱ አመጣጡ ከወንጀሉ አንተ በምታስተምረው ሊጠራ ቢሆን ምን አሳወቀህና ነው ይህን ሰው ሲመጣ ንግግሩን ለመስማት ፈቃደኛ ያል ሆንከውና ፊትህን ያጨፈገከው። አው የዘከሩ የሚመከር የሚገሰጽ ቢሆንስ አንተ ነግረኸው፣ ፈተንፈዐሁ ዚክራ፣ በአንተ አንደበት የሚነገረው ዚክራ፣ አዚክራ ተግሳጺቱ፣ ምክሪቱ ትጠቅመው እንደሆንስ፣ ምን አወክ? ምን የምታቀው ነገር አለ? እንደው በደፈናው መምጣቱን የጠላኸው። አማ መኒስተግና ያማ የተብቃቃ የማይከጅል ያላህን ምሕረት የማይከጅል ሂዳያን የማይፈልግ በስልጣን የተወጠረ በሀብቱ የተኮፈሰ ያ አንተ ዘንድ ካለው አላህ ዘንድ ካለውም የተብቃቃ የሆነው ፈአንተ ለሁ ተሰዳ አንተ ለሱ ታደገድጋለህ ትደገሳለህ። ሀከዛ ተሰዳ ለሁ ይባላል። ለሱ ፊትህን ሰጥተህ ቀልብህን ሰጥተህ መድረኩን አመቻችተህ ለሱ ትደገሳለህ፣ ታደገድጋለህ። ወማ አለይከ ባንተ ላይ ምን ወቀሳ አለብህ? አላ የዘካ ያ እንዲህ ያለው ከሀዲ ከወንጀሉ ባይጠራ ባንተ ላይ ወቀሳ አለ ማድረስ እንጂ ባንተ ላይ አለ። ወአማ መንጃከ የሰዓ ያማ እየሮጠ እያረጠረጠ የሰዓ ዱብ ዱብ ማለት ነው፣ በችኮላ መራመድ ከሩጫ ያነሰ

እሷ ምክር ነች፣ ተግሳጽ። ኢነሃ ተዝኪራ ፈመንሻ የፈለገ ሰው በዚህ ተግሳጽ ዘከራ ያስታውሰዋል። ይሄኔን ምክር፣ ይሄ ምክር መሰረቱ ፊ ሱሑፍን ሙከረማ። ወደ አንተ የመጣው ይሄ የቁርአኑ ምክር መሰረቱ ፊ ኡም ልኪታብ ፊ ሱሑፍን ሙከረመትን የተከበሩ በሆኑ ገጾች ውስጥ ነው። ሱሑፍ ጀሞ ሰሐፈትን እዛ ውስጥ ነው መሰረቱ መርፉዐትን ከፍ የተደረገች ሙጠሀረትን የሰይጣናት እጅም አካልም የእነሱ ንግግርም የማይደርስበት ሙጠሀራ፣ ንጹህ በሆኑ ሰሌዳዎች ገጾች ውስጥ ነው መሰረቱ ቢአይዲ ሰፈራ ሰፈራ መላእክት ናቸው። በመላእክት እጆች ናቸው። በመላእክት እጆች ውስጥ ናቸው። ኪራሚን የተከበሩና በረራ